ብዙዎቹ እኮ ውስጣቸው ያውቃል መናገር ስለማይፈልጉ እንጂ። ማርያምን ያቃለለ ጴንጤ ጴንጤም አይደለም መጽሐፍ ቅዱስንም አላነበበም። እራሱ እግዚአብሔር እንኳን ያከበሩኝን አከብራለሁ ነው የሚለው። ልናከብራት፣ ልንወዳት። ትውልድ ሁሉ ብጽዕት ይላታል መጽሐፍ ቅዱስ ያላት ነው። ብጽዕትና ድንግል ከሴቶች የተለየች ነች። ወደድክም ጠላ በየትኛዋም ሴት ወደፊትም አይደረግም ሆነ አንድ ድንግል ሴት አደለችም። ዘጠና ንጹ ደናግል ሴቶች ብታስቀምጥ ከዚህ በኋላ በማርያም የተሰራ አይሰራ። አንድ ያልቋ ተሰርቶ አልቋ አለቀ። አየ ማርያምን ልዩ ያደረጋት ድንግል መሆኗ ምናምን መሆኗ ምናምን መሆኗ አለ። የእግዚአብሔር ድንቅና ታእምራት በማርያም ተሰርቷል። ሁ ልንገር የሞተ ዛሬም ተነስቷል ነገም ይነሳል፣ ወደፊትም ይነሳል። ዳጋኖቶች ዛሬ የሚወጣ ነው። በጭቅና ተአምራት በምድር ላይ ይሆናሉ። ገና ወደፊትም ኢየሱስ ክርስቶስ በአገልግሎት ዘመኑ በጣም ብዙ ተአምራት አድርጓል። በማርያም የተሰራው ተአምራት አይደገምም። ራትነቀምራለሁ ኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም ወደ ኔ ባይዘው ወይ እግዚአብሔር የሚለውን ኢየሱስ ክርስቶስ የሚለውን ቃል አፍ የፈታውባት እኮ በኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። መጽሐፍ ቅዱስንም የማውቀው ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ነው።

ኢየሱስ ክርስቶስ ኢየሱስ ምናምን ብዬ ነው ጠራ ኦርቶዶክስ ቤተክርስቲያን ስጠራ ጌታችንና መድኃኒታችን ኢየሱስ ክርስቶስ ብላ ነው ምጠራ። በቃ ራሱ ለነ ጳውሎስ እነ ቅዱስ ጳውሎስ ሐዋርያው ምናምን እያለ ስጠራ እኔ ጳውሎስ ነው ምረው ቤተክርስቲያን ስጠራ ቅዱስ ጳውሎስ ደስ ይላል። ምንም እኔ በዚህ እኮ ችግር የለብኝ። ኦርቶዶክስ ቤተክርስቲያን አለባበሰ በለው፣ ስርዓቷ በለው፣ ዝማሪዎቹ በለው፣ ቀኖናዎቻ ደግሟቸው በጣም የሚያስደንቁ ምንም አደላልጦ ከመሄድ ተሸፋፍኖ መሄድ የተሻለ ነው። ሰዎች በአግባቡ ኮንሰንትሬት ሆነው ከአምላካቸው ጋር ለዚህ ሆኖ ጳውሎስ ሲናገር አንደኛ ቆሮንቶስ ምራፍ ሰባት ላይ ይመስለኛል የሚናገረው የአገባ አይነት ባታገቡ ይሻላላል። ለምን የአገባው ሚስቱን እንዴት እንደሚያስደስት ስለ ልቡ ይከፈላል። የአገባ ሰው እንኳን በሚስቱ ልቡ ይከፈላል። ስለዚህ የሆነ ቤተክርስቲያኖች ሰዎች ተገላልጠው ሲመጣ የሰው ልብ አይከፈልም ካልከ ይከፈላል። ነውር ብለው ስርዓትም አለት ቤተ ክርስቲያን የሚለው እኮ አንዱ መለያው ከአለባበስ ከአነጋገር፣ ከስርዓት፣ ከምናምን ጨምሮ ሆኑ በዚህ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን እንዴት እንደሚያስደስቱን። ለዚህ ሆኖ ለምሳሌ ተሃድሶ ፕሮቴስታንት ሆኑ የወጡ ልጆች አለባበሳቸውን አልጣሉ፣ ባህላቸውን አልጣሉ፣ ንግግራቸውን አልጣሉ፣ ችትናቸውን አልጣሉ። በጣም ደስ የሚያሰኝ ለአባቶች የሚሰጥ ክብር በኢትዮጵያ ኦርቶዶክስ ቤተክርስቲያኖች አባት